ምንድን ነው የገጠመው አቢባ፣ ባለቤት የርጉዝ ነበረች። የመጧ ሰዓት ደርሶ ከዛ ትንሽ ምንም ባልታወቀ ሁኔታ ሆስፒታል ገብታ ነበር። ከዛ ከወለደች ህፃኗ ከተገላገለች በኋላ እሷ በዛው አረፈች። ልጅቷ ግን ድናለች። የት ሀገር ነው? ሳውዲ አረቢያ ላይ አይነት ሶሪ ማይ ብራዘር፣ በጣም ይቅርታ ወንድሜ፣ በጣም አዝናለው። ነፍሷን ይማረው ልበል፣ አለ እርሃማት ልበል፣ ምን ልበል? አሸናፊ ካለ ወረቀት የለንም፣ የሁለታችንም ማለት ነው። በህገወጥ ነበር ሄድ ነው። ወይኔ ጉዴ! እቤት ውስጥ ነው የወለደችው። የሚያለክስ ስቲ ኮመንት ላይ የተሰበረ ልብ አድርጎ ይዘጋል። ወንድሜ፣ እኔን አይዞክ፣ አይዞክ። እቤት ውስጥ ነው በቤት ውስጥ ነው ወይስ ሆስፒታል? አይ ሆስፒታል፣ አምቡላንስ ተጠርቶ አምቡላንስ ደርሶላት፣ ያው ሆስፒታል ነው ልጅ የተገላገለችው፣ ግን ያው በግልኮስ እና በእንትን እስከ አስራ አራት ቀን ምናምን ቆይታ ነበር ሐኪም ቤት ውስጥ፣ ግን ከዛ ምንም ነገር ሳታቅ ያው በአስራ አራተኛ ቀኗ አረፈች። አሁን ከሞት ስድስተኛ ቀኗ አይዛለች። ወይኔ ወይኔ ወይኔ፣ አይዞክ ወንድሜ፣ ነፍሷን ፈጣሪ ማረው። አይዞክ እናእና ልጅ በሞዛ ያለችው በህግ ውስጥ ነው ያለችው። ሕፃኗም ያው እዚህ አንድ ላይ ነው ያለችው። እስካሁን ምንም አይነት ነገር እንትን የሌለ ነው ሕፃኗም አንድ ላይ ያው እንዲገቡልህ። አይዞህ ወንድሜ። ልጇም ያው ወይኔ በጣም እናዝናለን። ፈጣሪ ነፍሷን ይማረው። አይዞህ ፈጣሪ የወደደውን አደረገ። እሱ ለምን አይባልም። አይዞክ ወንድይሺ፣ በሰው ሀገር ባለቤትን የሚያህል ነገር ማጣት በጣም ከባድ ነው። ግን በቃ ፈጣሪ የወደደውን የፈቀደውን አደረገ። ቢያንስ ልጅክ ታርፋ አለአለችው ቢያንስ በእሷ ትጽናና አለ ማስታወሻ አቅላልክነው ሄደችው አይዞክ፣ በርታ በልባከ እሺ። ይከብዳል ቁናሽ ንም እንደሌለኝ እያወቀች ነበረች እንደዚህ አይነት ያው እንለወጣለን እኔ ሰው ሀገር ብለን ነበረ ምንም ናይስ ኦኬ በጣም ይከብዳል በእውነት። ቆየች ካንተ ከመጣክ ወይ እሷ ቀድማ መታ ነው የወሰደችው ራሁን ገና ነ ሁለት ዓመት ምናምን ነው ገና ምንም ስራ አልነበረኝም። ያው እዚህ ሀገር በጣም ስራ አጥቼ ከዋዲዶ ስር ወደዚህ ምናምን በጣም የሆነ ስራ አጥቼ ራሱ ቋሚ ስራ አጥቼ ብዙ ነገር ነበር የተጠቀ ገና ስራ አገኘው ብዬ በቃ ፈጣሪ ይመስገን፣ አሁንም አቋም ይዝራ አግኝቻ ያለሁት ይስተካክል ሁሉም ነገር ያልፍልናል ብዬ በቃ እየተመካከርን እያለ ይሄ ነገር በማ ላይ ገና እሷ እራሱ ደስተኛ ሳትሆን አንድ ቀን ሰዓት ሳታርፍ አንድ ቀን የሆነ ነገር ደስተኛ ሳትሆን፣ በጣም ይከብዳል በእውነት በሰው ሀገር ገና ትኩስ ትዳር የመጀመሪያ ልጃችሁ ነው? አለ ኢትዮጵያ አለ መጀመሪያ ሴት ልጅ ያለ የመጀመሪያ ሴት ልጅ ያለች ነው። አሁንም ሴት ናት። ወይኔናት በወሊድ ምክንያት ነው ወይስ ሌላ ህመም ነበረባት? ኧረ ምንም ነገር አልነበረባትም። እየተጫወጥ ምንም የዛ ቀን ራሱ ብዙ አንድ አስር ደቂቃ አልሞላውም። በቃ ሰውነቷ ሲቀየር ማለት ነው በቃ ካፋ ዝም ብሎ በጠኛ ችግር ደም ነገር መጣ። ከዛ እየሮጡ እየጮሆነ አምፑል አስተደውሎ አምፑሎስ መጥቶ ወሰደ አምፑል በማሽን ካይል ነው ልዚዋም የተገላገለችው እሷ ምንም አጣቅም። እስከ አስራ አራት ቀን ራዙ ጉልኮስ ነበረ እንትን ብላ ያልነበረችው አስራ አራት ቀን ሆስፒታልስ በህይወት ቆይታለች ከወለደች በኋላ ማለት ነው። አዎ ነፍሷ አልወጣም ነበር። በግሉኮስ ምንም አታውቅም እራሷ፣ ግን ንፋሿ ነበረ። በጣም ያሳዝናል በእውነት በጣም ያሳዝናል ወንድሜ። ፈጣሪ ነፍሷን ይማረው። ምን ይባላል? ባለ በሰው ሀገር እና ልጅክን አልሰጡክም ከሆስፒታል? እዛው ናት ልጅክ አሁ ልጅ እኔም ወረቀት የለኝ ምንም ነገር ያው እንደምትቅ፣ ወረቀት የሌለ ሰው ደግሞ ተደብቅ ነው የት እኔ ራሱ ብያዝ የሁሉም ነገር አላቅም ነበረ፣ ግን ያው በውስጥ ውስጥ እየሆንኩ የሁሉም ነገር እያረጋገጥኩ ያው እሷ ህይወትን መዳን አልቻል። እኔ ትድንንልኛለች ብዬ ነበረ እያሰብ ነበረ፣ ዛሬ ነገር ይሻላለች ስለሰ ግን አል ፈጣሪ ወደደውን አደረገ። እሱ ለምን ማናችንም ከቀናችን አንመልስም። ምንም ነገር ብታደርግ ከቀኗ ልታሳልፋት አትችልም። በጣም ያማል በሰው ሀገር መሆኑ እና፣ ታዲያ ስለዚህ ልጃችሁን ከሆስፒታል ለመውሰድ ምንድን ነው የሚደረገው? እና እሷ አስክሬኗ እዛው ነው የሚቀበረው ወይስ ወደ ኢትዮጵያ መሸኘት ነው የምትፈልጉት? ምንድን ነው ያሰብከው?

አንተ ትሄዳለህ እ እኔ አሁን ወደ ውጭ እንትን በዶ አካባቢ ነኝ ያለሁት እኮ ታዲያ፣ አንተ ማትሄድ ከሆነ አስክሬኗ እዛው ተቀብሮ ለምን ልጃችሁ ልጃችን ወስድም አንተ ከሆስፒታል ልጃችሁን ለመውሰድ ግዴታ ይቃማል ሊኖርህ ይገባል ካለ ብለህ እዛ አይሰጡህም። ማን ነው ልጃችሁን ማሰጡ ችለው ከመንግስት ከሆስፒታል እንትን ኤጀንሲ ነው ኤጀንሲ ነው እንጂ እኔ መረከብ እራሱ እዛ መድረስ አልችልም ኤምባሲ ኤምባሲዎች ምናምን ከዚህ ከኢትዮጵያ ወረቀት ምናምን ተጽፎ ውክልና ወደ እኮ ከአባት በላይ ማን ነው ታዲያ ውክልና የሚሰጠው ማን ውክልና ሊሰጥ አንተ ኳ አባት ነ የመጀመሪያ ተጣሪ እኮ አባት ነው ለልጅ ያው ኢትዮጵያ እንዳለ ካርጋችሁ ውክልና ልሰጡ ነው ወይስ ማን እንዲሰጥ ነው? ውክልና ለሕፃኗ ኤምባሲ ሄዶ ከሆስፒታል እንዲወስዳት እናትየው ጭምር አንድ ላይ ማለት ነው። ከእናቷ ነው እንትን የተጻፈው እንዳረፈች ምናምን ሁሉም ነገር ተጽፎ ከዛ ያለው ውጭ ጉዳይ ሚኒስትር ምናምን እንዲፈረም ምናምን ወደዚህ ውክልና ለሀቢብ ኤጀንሲ እንዲሰጠው ምናምን እየተደረገ ነበር። የት ነው የት ነው ያለችው? ባለቤት አስክሬኗ እና ልጁ ከየት ነው ያሉት? ጅዳ፣ ሪያድ የት አረ፣ አላልሳ አላልሳ ውስጥ አላልሳ። የት ነው ወደ ደም ይቀርባል? ያ ለየትኛው ከተማ ይቀርባል? ደማም ደማም ይቀርባል። ደማም ሪያድም ያው ነው በዛው ነው ሪያድም ያው ግማሽ መንገድ ላይ እሺ እና አሁን ምን ላይ ናችሁ? ኤምባሲ ምን አሉክ? ምን እንደዳክኛ ምን እናግዝክ ያው በምችሉ ታክል፣ ያው ብዙ ብር ይጠይቃል። እንጠይ ይጠይቃሉ እነሱ አንተን እስከ 18 ሪያል ምናምን ብሎኛ፣ አስክሬኗን ለመሸኘት አስክሬኗ እና ልጅቷ ህጻኗ ማለት ነው። ለምን አስክሬኗ እዛው አይቀበርም? ቤተሰቦቿ እንዲመጣ እሺ ይቀበል በኢምባሲ ምናምን አይቀበልሽ። ከበራ አያደርግም፣ ይሄንን የኢትዮጵያ ኮሚኒቲ ኢትዮጵያ ኤምባሲ ኢትዮጵያ ኮሚኒቲ ከበራ አያደርግም። ይሄንን የአስክሬን ሽኝት አያደርግም ማለት ነው። ቀጥታ እኛው ብቻ ከዛው ወረቀት ያለው ወደዚህ አካል፣ እሱ መጥቶ ፖሊሶችን አነጋግሮ እርሱ ነው የሚሸኘው። ፖሊሶቹ ያው እንደዚህ ዜግነቷ እንደዚህ ነው ሀገራችን ልጅ ነ ብሎ እሱ ነው አነጋግሯቸው ከፖሊሶቹ እንትን ብሎ ጨርሶ የሚረከበው ኤምባሲው ነው ማንነቷ እዚህ ጋር አልተገለጸም አሁን እሷ ምንም ነገር ስለማታወቅ ማንነቷ ምንም ነገር አይታወቅም እኮ ገባኝ ገንዘቡን በድንገት ነው ከበር አያደርግም ወይ ኢምባሲ ኢትዮጵያ ኢምባሲ አያደርግም አያደርግም እኔ እሱ ራሱ ጠይቄው ነበር አያደርግም ከዚህ በፊትም የገባበት እንደዚህ ነው። አስክሬን ምናምን ብሎ እሱ ነው ራሱ ያናገረ። እሺ ኤምባሲ አናገር ማለት እኔ ለአስክሬን ገንዘብ አሰባስቤ አላቅም። አስክሬን በሞተበት ይቀበር በሚል ማምን ሰው ነኝ። እኔ እዚህ ከሞት ለህፃኗ ብለሽ ለህፃኗ፣ ለህፃኗ ምን ማስታወሻ፣ ለህፃኗ ምን ማድረጊያ፣ ህፃኗን መሸኛ ካልከኝ ለህፃኗ መላኪያ ኦኬ አንተ ማትሄድ ከሆነ ለህፃኗ መላኪያ አሰባስባለሁ። ለስክሪን ግን አሰባስብ ያላቅም። በጣም ብዙ ጊዜም ተጠይቄ ለስክሪን አንተን በማገዝ በምንችለው ነገር እናግዝህ። ለስክሪን ግን አደ ያላአሰባስበ ለልጅ አሁንም የሚያለቅስ ስቲከር አትላኩ፣ ድጋሚ ኮመንቱን ይዘጉታል ሞዴሬተሮች። የሚያለቅስ ስቲከር አትላኩ ይዘጋል። ኢምባሲም ደግሞ ሌሎች ማረጋገጫዎችንም ላክልኝ። ኢምባሲም ግን ለስክሪን ሳይሆን ለልጅ ለልጅቷ እንደኔ ነው ያለው። ማን የወረደው? ክርስቲያናት ክርስቲያን አይቀበርም ሳውዲ አይቻልም። ኧረ ይቀበራል፣ በጣም ስላልፈለገች እንጂ እሷ እሺ ስልክ ቁጥርህ፣ ለሞዴል የተሌላ ክላት እና ማስረጃዎች ያልካቸው ነገሮች ሁሉ እውነት እንደሆኑ ነገረኝ። እኔ እንደነገርኩ ለህፃኗለች ለልጅክ መሸኛ እንጂ ለአስክሬን እኔ እንደማላሰባስብ እስካሁኑም፣ ቲክቶክ ላይ ሁለት ዓመት ለብዙ ሰው ለታመመ ሰው ሰብስቤያለሁ። ለአስክሬን ግን በጣም ብዙ ጊዜ ተጠይቄ እኔ ለአስክሬን አልችልም። አስክሬን በሞተበት ይቀበር ነው የምለው። አይቻልም። አንድ ላይ ነው ሀቢብ። አሁን ባሴ ይጠይቃለሁ። ልጅቷ የምትወጣው ልጅ ህፃኗም ያው አንድ ላይ ነው። አሁን የሚሰጡት ያለ ልጅ ብቻ አይሰጡ። አሁን እዚህ ጋር ማለት ነው ሲገባ ከነ ልጇ ነው ሆስፒታል አሳልፎ የሚሰጠው ማለት። ኢምባሲ ብቻውን አሳልፎ እሷ እሷ እንደዚህ አይሰጡም። ህፃኗ ብቻ አውጥተው አይሰጡ። እናትዮ ሲጨርስ ከዛ ልጅቷ ብለው ህፃኗም ነው አንድ ላይ ነው የሚያስረክቡት። እሺ ስልክ ቁጥርህን ላክልኝ። ስልክ ቁጥርህን ላክሽ። ከላይ ከላይ ላለችው እህቴ ናት። ስልክ ቁጥርህን ላክልኝ እና አሁን ዋትሳፕ ላይ ትሰጠኛለች። ስልክ ቁጥርህን ከላይ ያለችው እንዲሁም ስላላየው ማስረጃ ምናምን ትልክልኛለች። ኤምባሲም ማጣራለሁ። ኧረ ፈለግሽ ሆነን የሰጥሽ ሆነን ማጣራትሽ ወንድሜ አይዞክ። ኧረ ችግር የለም ችግር የለም። አይዞክ። እሺ ላክላት ለሄላ ስልክ ቁጥርህን። እሺ ምን ላይ ልላክለት? ንካትና፣ ሌላ ንካትና፣ ይው ልክ እንደዚህ ስትነካት ፎሎ ሚሊዮን የመጣል ፎሎ አድርገህ በመሴጅ ስልክ ቁጥር ላክላት። እሷ የኔ ዋትሳፕ ስላላት ለእኔ ትልክልኛለች። እሺ

እናግዘዋለን የአቅማችንን እና ህፃኗ ከሆስፒታል መውጣት ስላለባት ወደ ሀገሯ መሄድ ስላለባት ወደ ቤተሰቦቿ መሄድ ስላለባት መጀመሪያ፣ ቆይ ስልኩን ይላክልኝ ያጣራ ጉዳይ አጣሪለት፣ እንጂ እዚህ ማስቀበር እንደማይቻል የምናውቀው። እሺ ኤምባሲ ደውዬ፣ ሳውዲ አረቢያ ኤምባሲ ደውዬ ጠይቄ ነግራቸዋለሁ። ወትከንቱ ዛሬ ታይተን ነገ የለንም። አይገርም። ነፍሷን ይማሩ ፈጣሪ ዙ አድርጋል ረ ለምን ሀፉ እዚህ ሆኖ እየሰራ ልጆች ሰር መልሶ ይመጣልና ደግሞ ለሳውዲ በባህር አይደል የመጣው? አሁንም መልሶ ይመጣል። ሚስቱን ሄዶ አፈሪ ያልብስ ይቅበር። ልጁንም ይሰናበት በስነ ስርዓት። ከዛ ትንሽ ሀዘኑን ተቀምጦ መልሶ ይሄዳል ለሳውዲ ምንም ምን ይከለክለዋል? ሀዘኑን ከቤተሰቦቹ ጋር ይቀመጥ። ይታሰራል እኮ ይታሰራ፣ ወንድ ልጅ አይደል? ምን ይሆናል? ይታሰር። ከዛ ሜይቢ ኢምባሲን እጁን ሊያስገባ ይችላል በዚህ ጉዳይ እሱ እንትን እንዲል፣ ቶሎ እንዲፈታ፣ አስክሬኑን እራሱ ይዞ እንዲሄድ፣ አባት እንደሆነ ልጁን ይዞ መሄድ እንዳለበት ሜይቢ ኢምባሲ ሊያግዘው ከቻለ ሳይታሰር እንዲገባ ማድረግ ከቻለ ኤምባሲ፣ እሱ ገብቶ ሚስቱን አፈር አልብሶ ትንሽ ከቤተሰቦቹ ጋር ሀዘኑን ተቀምጦ ከዛ መልሶ ይመጣል። ማ አይችልም። በዚህ እኮ ነው በጣም የሚያስጠላው ኢቃማ ሳይኖራችሁ መኖር። ሄዱ፣ የራሳቸው የሆነ ሰው እንኳን ቢሞትባቸው ሄዳቸው መቅበራቸው፣ በዚህ ነው ህጋዊ ሆኑ ምላችሁ ሁላ በፈለጋችሁ ሰዓት ብድግ ብላችሁ ሄዳችሁ የቤተሰብ አባል ሊሞትባችሁ ሄዳችሁ መቅበር አትችሉም። ያሳዝናል በጣም እና ስለዚህ አሁን እሱ አይሄድም ማለት ነው። አባት ባለበት ሀገር ልጁን የእሱ ልጅ ሌሎች ባዶች ይወስዳሉ። አሸናፊ አንተ አትሄድም ማለት ነው። አንተ አትሄድም፣ ኢትዮጵያ አትሄድም። ሀቢብ እኔ እኮ ቤት ድማ ደስተኛ ነኝ፣ ግን እዚህ ጋር ደሞ አንድ ደግሞ ያው እስር ቤት መቆየት ወይ ስድስት ወር ወይ እንደዛ ያው ብዙ ምንት ላልል ይችላሉ በመሀል ላይ ማለት ነው። በዛ ላይ ደግሞ ልጆች ደግሞ ሁለት ልጆች ምንም ነገር እንትን ያልን ነገር የለን ገና ምንም እንትን አይነ ልጆች ደግሞ ጥላ ነው የሄደች። ማን ያሳድግልኛል? አይ፣ እኔማ ሳያስሩክ ድንገት ሚስትክ ስለሞተችብክ አዝነውልክ ሳያስሩክ ከሸኙክ ብዬ ነበር። ሄልጊ ላኪልኛ እንትኑን ስልክ ቁጥሩን ላኪልኛ እንደ ዋትሳፕ ላይ ሄል በለ። እዚህ ጋ እየጻፉልሽ ነው። አይ ይዘጋብኛል ወንድሜ፣ ያትጻፍ እዚህ ጋ። እሺ አሸናፊ፣ አልደረሰኝም ቁጥረ ካልወረድ ክማታክበትን አሸናፊ ውረድና በመሴጅ ላክላት። ና ኢንቦክስ ኢንቦክስ። አይቼው የለም ሄለን፣ ሀይ ብለሽ ጻፊለትን ኔ ብለሽ ሀይ ብለሽ ጻፊለትይቻታለ ፎሎ ግን የኔ አስር ሺ ሞልቷል። የሷ ፎሎ አላረኳትም። አይገባም። ይገባል። ፎሎ ባታረጋትም ኤቭሪዋን አይደለም መሴጅሽ ሄልዬ ነው ኤቭሪዋን ነው። ትችላለህ ፎሎን ባታደረጋት መላክ ትችላለህ። ህግ ህግ ነው ሳውዲ ቀልድ የለም። ወይ እዚህ ላይ ሆኖ መላክ አላወቀበትም ሚል ወርዶ ልኮ ይመጣል። ህግ ህግ ነው ሳውዲ ቀልድ የለም። አያዝኑም። ሚስቱ ሞታበት ምን አለበት አዝነው አንድ ሰው ሳይታሰር ቢገባ ምን ችግር አለው? ሚኪ ቆይ አንዴ፣ አንዱ ሳውዲ አረቢያ ሚስቱ ሞታበት የእሱን ጉዳይ ይዣለሁ። አንዴ ትታገሰኝ። አጣዋት እኮ ውስጥ ላይ ገብቼ በአፍክ ንገረኝ እሺ። ዘጠኝ ስድስት ስድስት ዘጠኝ ዘጠኝ ሰባት ሰባት እንዳትጽፉ። አንድ አንድ አንድ፣ እንደገና ሁለት ጊዜ አንድ አንድ፣ አይደለም አንድ ብቻ አንድ፣ ከዛ ስድስት ስድስት፣ እሺ፣ ከዛ ከዛም አንድ ዘጠኝ አንድ ዘጠኝ፣ ከዛ ሶስት ስምንት፣ በቃ በቃ አሁን፣ ሀይልካ አለው ዋትሳፕ ላይ ይኸውልህ ጽፏልሃለች እኮ። ላክልኝ፣ ወንድም ስልክ ላክልኝ። አሁን ሀይ እያለች እየጻፈችልክ ነው። መሲ አራት የጽፏልሃለች ስክሪንሻት አድርጋ ላከችልኝ። ሜቢያ አንተ ኢንቦክስ አላወቅከውም ይሆናል። አሁን እኔ ሀይልሃል ነው። ከዛ የሚስትክን ፓስፖርት ኮፒ ትልክልኛለች እሺ። ኢምባሲ ልኬ እንዲያጣሩልኝ እንዳደርግ እንድጠይቅ አዎ እውነት ነው ካሉኝ፣ በኋላ ማድረግ የምችለውን የማደርገው። አሸናፊ ሀቢባ ነኝ። ቼክ አድርገው መጣልህ። የሆነ የህፃን ልጅ ከፍቶኛል የሚል ፕሮፋይል ነው ያረከው። አዎ ልክ ነሽ። በቃ እሺ፣ ዋትሳፕ ላይ አሁን ያሉትን መረጃዎች ላክልኝ። እሺ ወንድሜ።